አንደኛው በቁጣ ስትናገሩ ስሜታዊ ድክመቶቻችሁን ይጋለጣል። ቁጣ እውነተኛ ማንነትህን ለመግለጥ ፈጣኑ መንገድ ነው። ሰዎች በቁጣ ይናዘዛሉ፣ ለዓመታት ለመክበር ሲሞክሩ የቆዩባቸውን በራስ አለመተማመን ያጋልጣሉ። ጠላትህን መጠየቅ ያስፈልገው፣ ሊያስቆጥህና ራስህን እያጠፋ ስትሄድ ሊያዩ ብቻ ያስፈልጋቸዋል። ከማሰላሰል ይልቅ ምላሽን የሚሰጥ ሰው ለመጠምዘዝ የቀለለ ነገር የለም። በፈነዳህ ቅጽበት አትፈራም ቁጥጥር ይደረግባሃል ሊገመት የሚችል ሰው የተሸነፈ ሰው ነው ማካቤዲ ይህንን በጥልቀት ተረድተዋል ራሱን መቆጣጠር የማይችል ሰው ሌሎችን ማዘዝ አይችልም በቁጣ ጊዜያት ምላሱን የሚቆጣጠር ሰው አደገኛ ይሆናል የሚናገር ሰው አሻንጉሊት ይሆናል ሊተነበይ የሚችል ሊነበብ የሚችልና ለማሸነፍ ቀላል ይሆናል ኃይል የቁጣው ሳይሆን የረጋው ነው